በአንድ ቪዲዮ ላይ ሜንሽን ተደርጌ ነበረ። ወደ ቪዲዮ ሲሄድ በጣም ለማመን የሚያቀት ለጆሮ የሚከብድ ነገር ነው የሰማሁት። ኢምራን የተባለ የእስልምና ተከታይ ነኝ የሚል ሰው ኢየሱስ ክርስቶስን እያነሳ በጣም ለመናገርም ለመስማትም የሚዘገንን ነገር ነው እያደረገ የሚታየው። ያም ተከትለውም ይሄ መሰደብ አለበት ሰላም ጤና ይስጥልኝ። ጠበቃ ስብላ ሰፋ እንደምናለሽ። በመጀመሪያ ሰላምታ ይድረስሽ። ሜንሽን ተደርጊያለሁ ብለሽ የሰራሽን ቪዲዮ ስላ የውት ትንሽ ሀሳብ ሽር ላደረግልሽ ነው። እሱ ምንድን ነው፣ ኢምራን የተባለ ሰው ያል ኢምራን 18 ዓመት አልሞላውም። አንደኛም፣ ሁለተኛ እዛ ቆርጠው ሜንሽን ያደረጉልሽ ቪዲዮ ላይ ለምንድነው ቆርጣችሁ የፖሰታችሁት? ባያቸው አንድን አካል ስት ከሺ በተቆረጠ ነገር ሳይሆን በሙሉ መሆን አለበት። ይህ ታዳጊ ኢምራን የኦርቶዶክስ ዲያቆናት ወደውና ፈቅደው ውይይት ጠርተውት ከአንድ ሰዓት በላይ ውይይት ተደርጓል። ወደ ግማሽ ሰዓት አሳጥረውታል። ላሳይሽ ደቂቃ መናገር ያው ሰዓት እየሄደ ስለሆነ ደቂቃው እንዴት እናደረገዋለን? መሰለህ ያው ኢንትሮዳክሽን፣ ሰባት ሰባት ደቂቃ አነስት አይደለም፣ ይረዝማል። አይ ይረዝማል፣ ስድስት

ወገናችን ጠበቃ ሰብላሰፋ ሰፋ ከኋላ አንድ ደቂቃ አካባቢ ያሰማውሽ በታዳጊ ኢምራን እና በዳቆን ዩሃድ አፈወርቂ በተባለ የኦርቶዶክስ ዳቆን መካከል የነበረ የውይይት ስምምነት ነው። ከአንድ ሰዓት በላይ ነው የቆየው። ወደ 33 አሳጠረት ትምህርት አድርገው ልጆች የለቀቁትን እንድታይ ሆነው 33 ደቂቃ ይህንን ያመጣሁ ልሹት አድርጌ ማለት ነው። መቼም ኦርቶዶክስ ስለሆን ለኦርቶዶክስ ብቻ አንፍረድ፣ ሙስሊም ስለሆን ለሙስሊም ብቻ እንፍረድ የሚለው ነገር እንደማያስገድ አንቺን በሙያሽ ታውቂዋለሽ፣ ጠበቃ እንደመሆንሽ መጠን ማለት ነው። በመሆኑ ሜንሽን የተደረገሽው ቪዲዮ ላይ ሁሉ አትስሪ። ሜንሽን የተደረገሽው ቪዲዮ ላይ ከመስራትሽ በፊት ሙሉ ቪዲዮውን አምጡ ባያቸው፣ ሜንሽን የሚያደርጉሽ ቆርጦ ቀጥሎች ናቸው። አከሌ ሙስሊም ኢየሱስን ተሰደበ ካሉሽ፣ ያ ሙስሊም ቪዲዮ የሰራው በዛ በኦርቶዶክስ ላይ ወይም በጴንጤው ላይ የሰራው ቪዲዮ ነው። ሙሉን ቪዲዮ አምጡ ብለሽ መጠየቅ ከአንቺን እንደሚጠበቅ አቃለሁ። አንቺም ይህን ታደርጊዋለሽ። የኦርቶዶክስ የፖርቱጋል ልጅ ነው የሚባለውን አክሊልን ታቋል ሽው እየገምት አለውኝ እንደሰማሽው፣ የኦርቶዶክስ ምዕመናንን ሞራል ከፍ ለማድረግ ከማንም ጋር ውይይት ሳይጠራ በራሱ ተነሳሽነት ነቢያችንን መሐመድን ለ ሰላምን ወሰላምን ተሳድቧል። ይህ ሰውይ በህግ ደረጃ ምን ይመስልሻል? ከኋላ ኢምራን ተባለ ሰው ያልሽው አንደኛ ታዳጊ ልጅ ነው። ሁለተኛ ነገር የኦርቶዶክስ ዲያቆናት ፈቅደውና ወደው ደቂቃ ይዘው ሲወያዩበት የነበረበት ጉዳይ ነው። አክሊል የተባለው ግለሰብ ግን ውይይት የሚሸሽ ውይይት የሚፈራ የራሱን ላይቭ ከፍቶ የኦርቶዶክስ ምዕመናንን ሞራል ከፍ ለማድረግ እስልምና ላይ እንደዚህ አይነት ነገር የሚያደርግ ነው። ነቢያችንን ተሳርቧል። ነቢዩ መሐመድ ዐለይሂ ሰላቱ ወሰላም ከሐዋርያት የተለየ አላስተማሩም። ይህ ሰውዬ ነቢዩን መሐመድን ዐለይሂ ሰላቱ ወሰላም ብቻም ሳይሆን ሐዋርያትንም ነው የተሳደበው። ምክንያቱም ሐዋርያት በኢየሱስ ፈጣሪነት የማያምኑ ኢየሱስን አምልኩ ብለው ያላስተማሩ ኢየሱስ ከፈጣሪ ዘንድ የተላከ መልእክተኛ ብለው የሰበኩትን ነው እንግዲህ፣ የተረገሙ ናቸው፣ አሳች መንፈስ አለባቸው ያሉት ማለት ነው። ፈጣሪ ሲባል ፈጣሪ መለኮታዊ ስርዓቶች ሊቀርቡለት ይገባል። እነዚህ ሐዋርያት ለኢየሱስ አንዳችም መለኮታዊ ስርዓት ያላቀረቡለት፣ አምልኩት ብለው አላስተማሩም። ነቢዩ መሐመድ ለ ሰላት ወሰላም ኢየሱስ ክርስቶስ መመለክ የሌለበት ከፈጣሪ ዘንድ የተላከ ደግ ሰው፣ መልካም ሰው፣ ጻድቅ ሰው ነው ነብይ ነው ብለው ነው ያስተማሩት። ከሐዋርያት የተለየ አላስተማሩም። ይህ ሰውዬ ነቢዩን ብቻም ሳይሆን ሐዋርያትንም ነው የተሳደበው። ከህግ አንጻር ምን ይመስላል? ጠበቃ ሰብል አሰፋ የሚል ጥያቄ አለኝ። ይህን መልእክት ለውስታዝ አድርሱልኝ። ነገር ግን በተለይ ስላሴ ላይ እና ነገረ ክርስቶስ ላይ ማንኛውም አይነት ጥያቄ ካለው በውስጥ ኮንታክት አድርጎኝ ያካፈለገ ነው ቤት መጥተው ካልሆነ ባለ ጊዜ ነን ጴንጤ ባለጊዜ ነው የሚለው። ይህ ጴንጤ ወገናችን ወንድማችን ሁሱን ናና፣ ስለ ስላሴ ላስተምር እያለ ነው። ወገናችን መጽሐፍ ቅዱስ ላይ ስላሴ የሚል ነገር የለም። በሌለ ነገር ጊዜ ማባከን ጥሩ አይደለም። በእስልምና አስተምሮ ጊዜን ማባከን ሀጽያት ነው። አንዱ ነጥቤ ነው። ሁለተኛው ነጥብ ደግሞ መጽሐፍ ቅዱስ ማንኛውም አማርኛ ቋንቋ ለሚያቅሰው ተብሎ ነው የታተመው። ራሳችን እናነበዋለን። ተርጓሚ አያስፈልግም። አማርኛ ቋንቋ ለማይችሉ ሰዎች ብትተረጉ ጉምላችሁ አሪፍ ነው የሚል መልእክት አለኝ ይላል። አንተ በሶስተኛ ደረጃና ዋናው ነገር የሐዋርያትን መልእክት እናነባለን። አንተ ከሐዋርያት በላይ አይደለም። ከሐዋርያው ያዕቆብ፣ ከሐዋርያው ጳውሎስ እንዲሁም ከሐዋርያው ጴጥሮስ በላይ አይደለም። የእነሱ መልእክት እናነባለን። ለሳምፕል ያክል ሐዋርያው ጳውሎስ ለቆሮንቶሶች በላክላቸው ደብዳቤ ላይ አንድ አምላክ አባለን ይላል። እኔ ጳውሎስ አስበው ሶስት ፈጣሪ ምናምን ሰዎች ብለው የሐሰት ትምህርት እንደሚያስነሱ የነገረው መንፈስ አለ መንፈስ ቅዱስ ተገልጦለት ነው መሰለኝ። አንድ አምላክ አባለን፣ አንድ አምላክ አንድ አምላክ እያለ ያስተማረው። ለገላትያ ሰዎች በላክላቸው ደብዳቤ ላይ ለአብ ከዘላለም እስከ ዘላለም ክብር ይሁን ይላል ጳውሎስ። ለመንፈሳዊ ልጁ ለጢሞቴዎስ በላከለት ደብዳቤ ላይ አንድ እግዚአብሔር አለና ይላል። አንድ እግዚአብሔር አለና፣ በዛ ባንዱ በእግዚአብሔርና በሕዝብ መካከል ያለው መካከለኛ የሆነው ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ ጳውሎስ አንድ እግዚአብሔር አለ ብሎ ነው ያስተማረን። አንተ ደግሞ አንድ ሁለት ሶስት እያልክ ልታስቆጥረን የምትችልበት አንዳችን መብትም ስልጣንም እውቀቱም የለህም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስ ራስ እግዚአብሔር ይላል። በመሆኑም በመጽሐፍ ቅዱስ ግልጽ አስተምሮ ነገረ ክርስቶስ ክርስቶስ የእግዚአብሔር መልእክተኛ፣ እግዚአብሔር ምድርና ሰማይን የፈጠረ ኢየሱስን የፈጠረ የሚመለከው አምላክ ነው ማለት ነው። የሐዋርያው ያቆም መልእክት ምዕራፍ አንድ ቁጥር 27 ላይ አምልኮ ለእግዚአብሔር አብባ አንተ አንድ ሁለት ሶስት ብለህ የምታስቆጠረን ይመለካሉ ስላልክ እነዛ የምታስቆጠረን ሁለቱ ይመለኩ የሚል አንዳቸው የመጽሐፍ ቅዱስ አስተምሮ የለም። የገላትያ ሰዎች ደብዳቤ ምዕራፍ ሶስት አንቀጽ ሀ ላይ መካከለኛው ለአንድ ብቻ አይደለም እግዚአብሔር ግን አንድ ነው። ስንት ነው አለ? አንድ ነው። ኢየሱስ ክርስቶስ ለሕዝብ ሁሉ የሚሆን አማላጅ፣ አስታራቂ፣ መካከለኛ ሲሆን እግዚአብሔር ግን አንድ ነው አለ ጳውሎስን። በናንተ ምክንያት የሐዋርያው ያዕቆብ መልእክት ምዕራፍ ሁለት አንቀጽ 19 ጀምራችሁ ማንበብ ትችላላችሁ። 19 ላይ እንደዚህ ላል እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። አጋንንት ራሱ እግዚአብሔር አንድ እንደሆነ ያምናሉ። ኢየሱስ ክርስቶስ የእግዚአብሔር አገልጋይ እንደሆነ ያምናሉ። ከአጋንንት ጓ ብትሻሉ ምናል ረስቼላችሁ ሁሱን አንድ ሚሊዮን አስገቡ ብዬ ቪዲዮ ከሰራሁና ቻሌንጅ ከጀመርኩኝ ሁለት ወር ሊሆነኝ ነው። እስካሁን ግን አንድ ሚሊዮን አልገባም። ሙስሊሞች ያለ ፎሎ አስደርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ቆያችሁ? የዩቲናስን ቪዲዮ ቆርጦ ወስዶ ለዩቲናስ ቪዲዮ ሰርቶ በአንቺ ቤት ውይይት እናድርግ አንቺን ለማዳን ማለትም ዩቲን ኦርቶዶክስ ለማድረግ በዩቲ ቤት ሙስሊሞችን ውይይት ጠርቷል። ዩቲናስ ኖርማሊ የሶሻል ሚዲያ ኢንፍሉዌንሰር እንጂ በፖለቲካና በሃይማኖት ላይ አታወራም። በእሷ ቤት ውይይት እንደማይደረግ ስላወቀ ዩቲ ቤትን ውይይት ብሎ ተጣራ የሚያስቀውና፣ ሁለተኛው ነገር ኡስታዝ ኻልድ ክብሮምን እናተወያይኝ ብሏል። ኡስታዝ ኻልድ ክብሮም ቲክቶከር አደለ። ቲክቶክ ላይ በሃይማኖት የሚያወያዩ ከሃይማኖትን ባሻገር የሚያወያዩ የታወቁ እንደነ ዮኒ ማኛ አይነቶች አሉ። በእሱ ቤት ውይይት ጠርተ ነው እምቢ ብሎ ቀርቷል። እየተሳደበ አስቸግሮ ትተነው አልተጸይፈን። ነገር ግን አንዳንድ ሞኛ ሞኝ ሰዎች ይኸው ነብያችን ተሳደበ ብለው ሶሻል ሚዲያ ላይ ቫይራል እንዲወጣ አደረጋችሁት እንጂ ይህ ሰውዬ ኖርማሊ በኦርቶዶክስ ተሳ ያቆረጠ ሰውዬ ነው። ተግባብተናል። አይ ሙስሊሞች በነብያችሁ ታፍራላችሁ ብሎ ነብያችን ተሳድቡ ዘግቷል። ኦኬ ሙስሊሞች በነቢያቸው የሚያፍሩ ከሆነ ነቢያችንን ከተሳደብክ፣ የኦርቶዶክስ ልምምድ ምንድን ነው? ኦኬ አሳይን። በኦርቶዶክስ ልምምድ ኢየሱስ ፈጣሪ ነው ተብሎ ይመለካል፣ ይሰበካል። ማርያም ፈጣሪን ወለደች ተብሎ ይታመናል። ስለዚህ ከመጽሐፍ ቅዱስ አሳየን። ሰው ፊት ቅረብ እና ኦርቶዶክስ ኢየሱስን እግዚአብሔር ነው የምትለው ኢየሱስን የምታመልከውና እንዲመለክ የምትሰብከው ይህንን ያስተምሮ ልምምድ ከመጽሐፍ ቅዱስ አምጥታው ነው? ከሐዋርያት አግኝታው ነው? ከጴጥሮስ አግኝታው ነው? ከጳውሎስ አግኝታው ነው? ከያዕቆብ አግኝታው ነው? ይህንን የአምልኮ ልምምድ ከሐዋርያት አግኝታው ነው ወይ? በአደባባይ አሳየን። እንግዲህ ነብያችንን ከተሳደብክ ሙስሊሞች እንግዲህ በነቢያችን ካፈርን ያለን አማራጭ የኦርቶዶክስ ልምምድ ነው። ኦርቶዶክስ እንድንሆን ይሁን ሁሉ እያደረገ ያለው ኦርቶዶክስ ከመሆናችን በፊት በአደባባይ በሕዝብ ፊት የኦርቶዶክስ የአምልኮ ልምምድ ይፈተሽልንም። ምክንያቱም በኦርቶዶክስ አስተምሮ የሐሰት አስተምሮ ነው ያለው። ኢየሱስን ፈጣሪ ነው ትላለች፣ እግዚአብሔር ነው ትላለች። ነገር ግን ከያዕቆብ አልተገኘም፣ ከሐዋርያው ጴጥሮስ አልተገኘም፣ ከሐዋርያው ጳውሎስ አልተገኘም። ከሐዋርያት ያልተገኘ አስተምሮ የምታስተምር ቤተ ክርስቲያን ናት። አልፎም ተርፎም ሐዋርያትን መናፍቃን የምታደርግ ቤተ ክርስቲያን ናት። እንግዲህ ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ኢየሱስን አላመለኩም። ማርያም ፈጣሪን ወለደች ብለው አያምኑም፣ ማርያም ፈጣሪን ወልዳለች ብለው አልሰበኩም በኦርቶዶክስ ልምምድ የአምልኮ ልምምድ ወይም በኦርቶዶክስ ዶክትሪን። ማርያምን የፈጣሪ እናት ናት ብሎ የማያምን፣ ኢየሱስን እግዚአብሔር ነው ብሎ የማያምን ከሃዲ ነው። ስለዚህ ጳውሎስ ከሃዲ ነው፣ ጴጥሮስ ከሃዲ ነው፣ ያዕቆብ ከሃዲ ነው። ራሷ ማርያም ራሱ ኢየሱስ ከሃዲ በከሃዲ አድርገዋቸዋል። እንደዚህ አይነት የአምልኮ ልምምድ የሃይማኖት ልምምድ ወዳለው ነው ወይ የምትጠራው? መጽሐፍ ቅዱስን ገልጠን እንወይ ብለን በተደጋጋሚ ጠርትነዋል። ነገር ግን እምቢ ብሎ ፈርቶ ቀርቷል። እሱ ሲጀምር በኦርቶዶክስ ተስፋ የቆረጠ ነው። ከመጽሐፍ ቅዱስ ኦርቶዶክስ የሚል ቃል ማሳየት አይችልም። ከመጽሐፍ ቅዱስ ኦርቶዶክስ የምታስተምረውን ኢየሱስ እግዚአብሔር ወልድ ነው ብለን የምታስተምረውን ማሳየት የማይችል ሚስኪን ሰው ነው እና አንዳንድ የዋህ ሙስሊሞች ናችሁ እንደዚህ ነብዩን ተሳደበ እያላችሁ ቫይራል ያወጣችሁት እንጂ። በዚሁ አጋጣሚ ግን እንደው ምን ያክል በኦርቶዶክስ ተስፋ እንደቆረጠ እና የኦርቶዶክስ የሐሰት የአምልኮ ልምምድ መጽሐፍ ቅዱስ ላይ እንደሌለ ማህበረሰቡ እንዲያውቅና መጽሐፍ ቅዱስን እንዲያነብ ጳውሎስ ማን እንደሆነ ጴጥሮስ ማን እንደሆነ ያዕቆብ ማን እንደሆነ እንዲያቅ መጽሐፍ ቅዱስን እንዲያነብ ጥሩ ነገር ስለፈጠረ በዚሁ አጋጣሚ እ ላመሰግነው እወዳለሁ። ምክንያቱም ሃይማኖታዊ ንፅፅር ላይ ስለምሰራ ማለት ነው። ሃይማኖታዊ ንፅፅር ላይ የማይሰራው አብዛኛው ማህበረሰብ ነው፣ ነገሩን የማይሆን ነገር ላይ እያደረሰው። ኤኒዌይዝ መጽሐፍ ቅዱስን አንብቡ ነው የምንለው እና የኦርቶዶክስን የአምልኮ ዶክትሪን ፈትሹ።